ሰላም ዋል ወይ እናና ደህና አውለዋለህ ደህና መጣ እንዴት ሆነ ይሆን እንደው እስኪ ነው ደህናሽ ሙላሽ አለው ደህና አርኩኝ። ደህና ወሽ ደህና ከብቶች መጡ ብለሽ። እንዴት ሆነ ሽምግልናው? እንዴት ተደራረጋችኋል? ምን እነ ሽምግልናው ምን ሆን ብለሽ ነው? ዘንድሮ መችስ ገና ሳይሆነኝ ጎጆ ሲያዙኝ እንግዲህ ዘ አለ እድሜ የተጠምብክ ወደኩኝ። ምን ሆናችሁ? በምን ተለያያችሁ? ንገረኝ እንጂ ሽማግሌዎችማ አስታራቂ ሐሳብ ነበር ያነሱ። እህ ይኸውልሽ ናና አባባ ሲሞት ንስሓ አባቱን ሊሞት ሲል ንስሓ አባቱን አስጠርቶ እንዳልካቸው ሁሉም መሬት ይዟልና ለወንድሙ ለቢያዝ እንድታካፈሉልኝ ብሎ ተናዞልኝ ነበር። የሞተ ሰምታለሁ። እንዳልካቸው ይሄን ነው ያውቃል። ያማ ምን ጥርጥር አለው ብለሽ ነው እና አሁንም ሽማግሌዎቹ የአባባ አደራ ስላለባቸው አደረ አስላለባቸው የአባባ የነሳህባትም ቢሆን እንዳልካቸውን እባክህን፣ አንድ ጥሬ አንድ ፍሬ፣ ወንድምህ ነው፣ ግማሹ መሬት ስጠው ለቢያዝም ቢሉት፣ እንዲያውም በሱ ተብሶ እንኳን መሬት ሊያካፍለኝ ይቀርና ቤት ጣራውንም ነቅዬ ወስዳለሁ፣ ከብቶችንም ያለውን ሁላ የእናቴ አባቶችን ሀብት እካፈላለሁ ብሎ አካኪ ዘራፍ ብሎ ሽምግል ነውና ፍርሶ ታደ አራ ከንዳ ምን ድረሽ እናንተ ምን አልከው አዝም አልከው? እህ ምን እለዋለሁ እኔማ እንግዲህ ሽማግሌዎችም እንዴ ተናደው ተበታተን አልተነጋገርክናል። በጣም ወይ ቤቱን አፍርሽ ወስደ ያለው ሲል ዝም አልከው? ወይ አንተ አረ አባሴ ባሲ እንደው ወንድሜ እንደው ምን እንዳስነኩት እሱስ እንደው በጤ ነው ነው ብለሽ ነው ወይ እንደዛ ነው። እንደው ምን እንደሰማ ምን እንዳስነኩት ነው እንደው የታባሴ በጤና ሆኖ ነው እንጂ ቤት አፈርሳለሁ የሚል ጤናው ባይሆን ማመች እንዲያረግ ነበር። እንደው በገዛ ስሪያ ሰዎችን ጨምሬ መጡ ሀድሽ ምሳ ወስድሽላቸው ምሳ ዝላችኋለሁ። አንተ ያ ጉዳይ ነው እንጂ አስጨነቀኝ የማምን አባቴ አንድ እንግዲህ እግዚአብሔር ያመጣውን ነገር የአባቴ ደርሳለሁ ብለሽም እንግዲህ እንደሚሆን እንደሚሆን ይሆናል እንጂ። እና ከብቶች የት ናቸው? እታች ወርደው ነው ቆሽም ውሃም ሰጥቻቸው እዛው ታስረዋል። ልጅ

አደራሽንሽ ማ እንደው እናንተ ተወልዶ ባደገበት ሰው አገር እንደው መመኖን መኖን አሸክመው ሰደዱኛ። ሽምግልናው እንዴት ነበረ? ሽምግልናውማ ምን ሆነ ብለንዋ? ጭራሽ ያልተነሳ ሀሳብን የፈለግኩ የእናቴ አባቴን ከብቶችና ቤቱን እንዲያከፍለ ነበር ሽምግልና የተቀጠረ። አገልብተው እንደገና ና እኩል የእናቴ አባቱን መሬት እኩል ታከፍለዋለሁ፣ በስሜ ባረንጓዴ ያሰርችኋል። ይገርማል እናና ያናካብለው እኩል ሰንጥቀህ አሉኝ። እና ምን አልካችሁ አንተ? እኔ አልፈለገም ነው ተውት በቃ ይሄን ሽምግልና ብዬ አልቀበልም። ሽማግሌውን አፈረስክ። ምን እያልክ ነው? ድባል ምኑ ነው ጥሩ? አይ እኔ ሽማግሌውን ማፍረስ ያፈረስክ ያልኩህ ተስማማላችሁ፣ ማፍረስ ጥሩ ነው ብዬ ነው። ጥሩ ነው ብዬ ነው ሽማግሌውና ማፍረስህ በሌላ ጊዜ ተስማማላችሁ ብዬ ነው። አይዞ ምንድነው አንተስ እንደዚህ የምትከነከል ይሁን። እስኪ እንዲያው እኔስ ቢሆን እንዲያው የያዝኩት ያለ ንብረት ሳያንሰኝ የወንድሜን ንብረት መመኘቴስ። እንዲያው እንዲያው ሱማኔስ ቢጨንቀይ ነው እንጂ ወንድም ሲማስን ሲለፋ እያየሁት እሱማ እንዲያው መደገፍ ሲገባኝ እንዲያው ታካፍለኛለህ ብዬሽ ምያዜ እንዶችን ከተማ መግባት እንዲያው ታሳሰብከኝ ወዲህ እንዲሁ ሌትም እንቅልፍ አልወስደኝ አለ። ሌት ተቀን እሱን ነው ማብሰል እንዲሁ ለእዚያ ለእዚያም የጨመረ ቢሆን ብዬሽ ነው እንጂ እንዲያው ምን ችግር አለው? የጠየቅከው እኮ የእናት ያባት ንብረትን እንጂ እሱ ወቶ ወርጎ የለፋበት ንብረት አይደለም። ደግሞ ሊያግዝህ ይገባል። አንተም ተተሰራሸህ ከተሜ ከገባህ በኋላ እሱንም ወስዳህ ታስቀምጠዋለህ። እዛ ምንድን ነው እንዳልካችሁ፣ እሱ ስልክል እንበይሽ እስኪ፣ ልሄድ ልፍቀዳቸው። እስኪ በልና እና ቡና ፍታ፣ እየጠበቀችን ነው። ተሎ ተመለስ። ፈልቷል? አዎ ፈልቷል። እንበይሽ መተው እሺ በእኔ እሺ፣ ጨርቅ ተመልበል እስኪ እንወራለን። እሱማ እኔ ምንም መካራለህ ብለህ ነው ጠዋት ማታ አንተ አይደለ አዘጋጀውና ማምሻውን አስለቅልቀው ብዬ አንተ አስጠንክርሃል የእኔ ሳይፈከፈከ ሀያ በልቶ የጨረሰው አብሮኝ መሰረው እንጂ ጠድመው። እሺ፣ እሺ ሆነ ነገር አንተ እና ጠድመው የሚሰነብት ከሆነ እኔም በሰኞ እወቀዋለሁ። አንዱን ከምር እንትን ከሌለማ አታግዘኝ እ መቼ አዳግዝህ በቸዳግዝና ታግዘኛለ። እኔማ ነገ ልጣለው ብዬ ነበር። ውሃ በለቅልቀውና እኔንም በሰኞ የታግዘኛለ። ነገ ተጣልከው አንተ በል፣ በሬዎችን ይዘህ እንግዲያስ። አንድ በሬዎች አሉ አይደል? ሌላ ሰው የለም አይደል? ሌላ ሰው አልዋሸውም። ለሌላ ይዣቸው እመጣለሁ። በል ባሎ ጋዞችን ይዘህ ና እንግዲያስ። እንደዚህ በአንድ የምትተባበረው በል በል፣ ጥሩ

የዛሬ ነው ያድርገው እንጂ እኮ ለዚህ አለብያዝን እኮ አጭቼለት ነበረ። ምን ትመስላለህ እናንተ? ቀሽት የመሰለሽ ልጅ አክስቷ ናት እኮ አልድርማ፣ አዲስ አበባ ነው የምሰዳት ብላ የሰደደቻት ነገሩ። እንኳንም ከዚህ ገልቱ እንኳንም ተገላገለቻት። አጥማጃም በመተት ነበር አስሮ ቁጭ የሚያደርጋት እርጉም። ዛሬ እንዲላ አምርበት አስሯት ይኖር ነበር።

የአይነት ጣርና አለበት እንዲ በእጅር ተናግደው ቢያሰሩት የልቅ ነጠላ ሰው እያዩ ከሚበድሉ ቢያዝን አባት በገንዘባቸው ተመክተው ለኔ ታጨችትን ልጅ ለቢያዝን አጋቡት። የውኔም በዝ በደጃቸው ባለፍኩ ባገደምኩ ቁጥር በቅናት እየተፈረቀው ነው። ቢያዝንን የምበቀልበት ሰዓት አሁን ነው። አሁን ካልተበቀልኩት መቼም መቼም አልበቀለውም። እንደምንም ብዬ ቢያዝንን ከሚስቱና ከወንድሙ ካላቆራረጥኩና ከዛ ሀገር ብንጥ ብሎ እንዲጠፋ ካላደረኩት እኔ ዱባ ላይ አይደለሁም። ቢያዝንን ከዚህ ካባረርኩ በኋላ የቢያዝንን ሚስት አግብቼ ባድሞ ሙሉ ወር እሸቀመጣለሁ። እዚህ አሃ፣ ለካ ያ መስሪ ያለ ደግሞ ያ እንዳልካቸው እሱንም ይጠነሰስለታል። ሲራ ይሄን ባድማ፣ ይሄን ባድማ፣ ይሄን ባድማ። አሃ ይሄ እየታየ እንዴት ነሽ? ሰላም ነው። አለሁልሽ። እንዴት ነው ገጸሩ? አሪፍ ነው። ምንም አይልም። አረ አየሩ በጣም ይመቻል። የምር በቆሎ እባክሽ ደርቋል። ይሄን

እና ቁጭ በል አናወራ። ኧረ ገኒስ እሺ። እና እንዴት ልክ አትይሙ፣ ወደዛ እመጣለሁ። ቁጭ በል እና እንደው አዲስ አበባ እንዴት ነው? አሪፍ ነው፣ አሪፍ ነው። ይሄ ደግሞ በተርፉ መያዝ ጀመረ ሁለተኛ መያዝ ጀመረ። ኑሮውን በስነ ስርዓት ሳያስተን እኮ እንዲህም ይማገጥልኛል። ይሄ ቁመኛ እንኳን አየሁት እሰራለታለሁ ድሮ ይወራባት የነበረች ታይል እንደው ይሄ ቁመኛ እንደውም አገኘውለት ይሄ ቤቱ ማፍረሻ ደግሞ አገኘውለት። አይ እንደው በስንት ጊዜያችን እዚህ ቦታ ተገናኘን። መቼ እንደው ከባድ ነው። ብቻ ዝም እኔ እኔ እኮ ላገባ ሁሉ ፈልጌ ነበረ። እሱም አባቴም ሽብሎ ምሽ ብሎ ነበረ? አክስቴነች እንጂ እያለች እዛን ጊዜያች አክስትሽ ተገንታለን። ምን ዋጋ አለው እኔ

ምኑን አንቺ ምን እየበሉ ነው ደሞ እዚህ ላይ ምን ይመስላሉ ይገርማል እኮ እናንተ ወይ ወይ ይሄ ደግሞ ምንድን ነው ግሩም ነው ብቻ ወደድከው

እሺ፣ በትዕግስት ሰላም ዋልክ እንዴት ዋልሽ? እግዚአብሔር ይመስገን። ያዝን? የለም የለም። ወደዚህ ወጣ፣ በሰላም ነው። ከአዲስ አበባ መጣች ከተባለ ሲቪል ጋር ሲወሩ አይቻቸው፣ እንዴት ነው ምናምን ነገሩ መንገሩንማ ልነግርሽ አይደል የመጣው እዛ ያቺ ከአዲስ አበባ የመጣች ማን የምትባል ከእሷ ጋር እኮ እዛ እንትን ሲል፣ አንቺ ምንም ይሄድሽን አታውቂ። ያቺ ማናት ከአዲስ አበባ አሁን መጣች ብላ የምትቀብጣለች ሰፌድ ያህል ስልክ ይዛ እንዲህ ፊት ለፊት የማይሆኑት የለም። እኔ ባንቺ እኔ አረርኩ። ደግሞ ትርንጎ ነው የሚሏት እሷ ጋር እሱና ቢያዝን ምን ያገናኛቸዋል? እንጂ ማውቀው ነገር የለም። ብቻ በአንድ ሆነው ሳያቸው እ እን እርርድብና አልኩ። አንተ ተው ማታ አሸኝ እሱ ሌላ ቦታ ነው የሄደው። ካይኔ በላይ ማንን ልመንታ። መታ መጣች። ከእሱ ድፍረት ደግሞ የእሷ ድፍረት ቤት መታ ደግሞ ትጠይቀኝ፣ ቤትሽ ድረስ መጣች

እንደሰራሽልኝ ሰራልሻል።

ቸራው ላይ ቀኛው ላይ እንደ ፈረስ ስታበላ እንደ ቃል እግዚአብሔር አደራች፣ እንዳልካቸው ሰላም ይመስገን። እስኪ ማዋጋ ነገር ነበረኝ እ ማዋጋ ነገር ነበረኝ እና ምን እክል ገጠማ? እንደት አደርሻ? ምን ማወጋህ ወግ ነበረ እስና ማወራ ብርቱ ጉዳይ ነበረ። ና እና ና እንጂ፣ ስመኝ ነ ቤቷንም ጠራ አድርጋለች። ቡናችን እናስፈላና እየጠጣን እናውራ እንጂ። አይ እቸኩላለሁ። እዛም ከብቶችን ሳላስወጣ ነው። ገስግሽ ይመጣ። ምን ይቆያለ? ቢጫ ታለ ሻርላንች አይ ቶ ቶ ይለ ና ና ገድን መልበቷ ለብርቱ ጉዳይ ነው የምንፈልግ ቆንጆ ስመኝን ቡና እናስፈላና ጠጥተን እንድህ እንጂ። ከብቶችን ራሱ አላስወጣዋቸውም ዝም ብዬ ገስገስ ብዬ እንደው እንቅልፍም ሰው ወስደን ያደረናማ አገድን። በል ጠዋት ቡና ጥሩ ነው ግን የለም ይደርስ የለ ና ትደርስበታለህ። አንተ ወደ ቡናው ትመለሳለህ። ቡና የሚከለክልህ ምን እንቅልፍ ሳይወስደኝ አደርኳል እኮ ስልሰለሰል እን